ስንተኛ እዝ ነው ነው ያላችሁት? አሁን የተቀየረው አስራ አንደኛ ነው። አስራ አንደኛ እዝ ከደቡብ ነው የመጣችሁት? ከወለጋ? እሺ ኮራችሁ፣ ስንተኛ ነው?

እና እንዴ ነው ስታዩት? አሁን ብዙ ጓደኛ አንትን ብሎባችኋል። እጅ ከሰጣችሁ በኋላ የገጠማችሁ ችግር አለ? ምንም የለም። አይ